ትክክለኛ ሎኬሽኑ እናስቀምጥላችኋለን። እዚሁ አንደኛ ሚዚያችን፣ እናመሰግናለን እያደረጋችሁት። ዛሬ በውቢቷ ዱባይ እንትን ልንሰራላችሁ ነው፣ ጥሪ ልናቀርብላችሁ ነው። መላው ኢትዮጵያውያን በሙሉ ሁላችን ደስታችን ነው እያልን ነው ሁላችሁም እንግዲህ ታቸዋል ተጋብዛችኋል። የሚቀርሰው እንዳይኖር ከዛ ባለፈ ደግሞ ማለት ነው ፋሚሊዎቻችን፣ አንዳንድ ወሬዎችን እየሰማን ነው፣ ግን ደግሞ አሁንም ቢሆን አንድ ነገር አስረግጠን እንድንነግራችሁ እንፈልጋለን። የትኛውም ሰው ፕሮግራሙ ላይ መገኘት ይችላል። ፕሮግራማችን የሚሆነው መርከብ ላይ ነው። ለመርከብ አንድ ወጪ ለማናችሁም ማስከፈልም አንፈልግም። መምጣት ለምትፈልጉ በሙሉ ነጻ። ብቻ እናንተ መምጣት ብቻ ነው ብቻ ከፈለጋችሁ ደግሞ ሌላው ደግሞ እገዛም የምትፈልጉ ምናልባት የራይዴ ምናምን ወጪ ደግሞ የሌላችሁም እኛው ችለናችሁ መምጣት ትችላለ። ሁላችንም እንገባባለን እንገባባለን እንገባባለን መጣሳለ እና ፋሚሊዎቻችን አንዳንድ ወደ ቲክቶክ ላይ ምናምን እያየሁኝ ስለነበረ ነው። እሺ የትኛውም ሰው እዚህ ዱባይ ውስጥ ያለ የትኛውም እህቶች ወንድሞች መምጣት ትችላላችሁ ፕሮግራሙ ላይ። ሌላው ደግሞ አብረሽ እያስከፈለ ነው ምናምን የሚል ወሬዎችን እየሰማሁን ስለነበረ ነው። እና የትኛውም ሰው መምጣት ይችላል፣ ነፃ ነው። ሌላው እየነገርኳችሁ ነው። ኢቭን እገዛ ሁላ የምትፈልጉ ሰዎች ካላችሁ እኛው በራሳችን መኪና ፒክ አርገናችሁ ወደ ቦታው መምጣት እንችላለን። ሁላችሁም እንዳትቀሩ። ይህ ፕሮግራም የተዘጋጀው ለሁላችንም ስለሆነ ማለት ነው። እና ፈታ በሉ አትጨናነቁ። አንዳንድ ሰዎች ገንዘብ የለንም ምናምን እያላችሁም ስለነበረ ነው እና መምጣት ይቻላል። ብቻ ነው የሚጠበቅባችሁ። ቤት ቁጭ ብላችሁ ምንም አታረጉም፣ እኛ ጋር መታችሁ ፈታ ትላላችሁ። ምንም አይነት እየሰማን ስለነበረ ነው ብር ያስከፍላሉ፣ ከፍላችሁ ነው የምትገቡት። እኛ ማንንም ሰው ከፍለ ትገባለህ ሰው የለም የተናገርነውም ሰው የለም። እናንተ ግን በራሳችሁ ፈጥራችሁ የምታወሩትን ነገር አቁሙ። እኔ ለሁላችሁም ከፍላለሁ። እኔ ማንኛውም ሰው ለመዝናናት የሆነ ቦታ ቱር ሲሄድ ጀልባ ውስጥ ዝም ብላችሁ አትገቡም። ከፍላችሁ ነው የምትገቡት። ግን ያንን እኛ ከበር አድርገናል፣ ሸፍነናል። ሁላችሁም መምጣት ትችላላችሁ፣ አያስከፍልም። እኛንን መንከፍለው ለእናንተ መገኘትና መገኘት ብቻ ነው። ስለዚህ ጀስት ፈታ ዘና ለማለት ተጠርታችኋል። አንደኛ እና ሌላው ደግሞ ማለት ነው ፋሚሊዎቻችን፣ አንዳንድ ወንዶችም ሆናችሁ ሴቶች ላይብ ላይ ቁጭ ብላችሁ ከምታወሩ እናንተንም ጭምር ኑ፣ ጋብዘናቸዋል እያየው ስለነበረ ነው። እኔ በእርግጥ ላይ ቡላ ባልኖርም የተደረጉ ሪከርድ የተደረጉ ቪዲዮዎች እየደረሱን ነበረ እኛ ምንም በማናውቀውና በማያገባን ነገር ማለት ነው። ስለዚህ አሁንም ቢሆን አስረ ስማችንን አታጥፉ። ሌላው ቁጭ ብላችሁ ከምታወሩ እናንተም ፕሮግራሙ ላይ ታድማችሁ ፈታ ዘና ብላችሁ። እናንተ ስታወሩ እኛ ስራ ላይ ነበር። ይቅርታ አልሰማንም፣ አላየንም። ስንገባ ነው እኛም ያየ ነው። ለማንኛውም ሁላችሁም ፈታ በሉ ዘና በሉ። ምርጥ ፕሮግራም ነው እየተዘጋጀው እናንተን ለማዝናናት እናንተን ለማስደሰት መጣ ነው ማለት ነው። ለእኛ ፕሮግራማችን እንዲደምቅ ሁሉንም ነገር እንዲስተካከል ቀን ሙሉ እየዞርን ነበረ እና ፕሮግራማችን የኛ ስለሆነ የእናንተም እንደመሆኑ መጠን ሁላችሁም አምሮባችሁ ውብ ሆናችሁ በኢትዮጵያ ደረጃ አለ የተባለ ምርጥ መርከብ ይዘናል።

ኖርማ ፕሮግራሙ የተዘጋጀ ነው። እንዲህ አሁን ለምሳሌ ዚ ያለ ገንዘብ ላይ ኖረ ይችላል። እንደገና ደግሞ ፕሮግራሙ ላይ መገኘት ፈልጎ በእንደዚህ አይነት ኬዝ እንዲቀር ስለማንፈልግ ነው። ይህን ነገር ዛሬ ላይ መሰል ላይ ልናወራው የቻል ነው ማለት ነው እንጂ እንደ ማንኛውም እንደዚህ አይነት ተጠቃሚ ስትሆኑ ትከፍላላቸሁ። ሁለመቶም ነበር አብዛኛው ሰው እኛ መምጣት ፈለገን ግን የለንም ምናምን እያላችሁ ስለነበረ ምንም ችግር የለም። ኑ እናንተ ብቻ መምጣት እኛ ስንዝናና ደግሞ ቁጭ ብላችሁ ልታወሩ የምትችሉ ሰዎች ስለምትኖሩ ምር ላይ ቁጭ ብለው ከሚውሉ አንዳንድ ሰዎች ማለት ነው። መታችሁ ከኛ ጋርበረን አሁን እዛ ሰርጉን ስናካሄድ ቁጭ ከምትሉ ኑ እኛን ጋር መታችሁ ላይ መግባት ትችላላችሁ። ኖርማል ነው ኑ ስማችን ደግሞ አታጥፉ ደስ አይልም። እየተዋወቀን እንትን ያ ቡና ማጣጫ አታርጉ፣ የሆነ ለወሪያችሁ ርዕስ አታርጉን። እኛ ለመዝናናት ለመፍታታት መተናል። እኛ ደስታ የሚያስደስታቸው ብዙ ሰዎች አሉ፣ እንደሰትበት። ተው በቃ ማውራት አይሰለቻችሁ አይደክማችሁ? እኛ ደግሞን ለመዝናናት ነው የመጣ ነው ደግሞን ማለት ነው። እና ሰርጋችን በማረ በተዋበ ቬሎችን ሱፋችን ሁሉም ነገር ተዘጋጅቷል። ከእናንተ የሚጠበቀው መምጣትና ነጭ ልብስ አደራችሁ። ነጭ ልብስ ለብሳችሁ መምጣት ትችላላችሁ። ሁላችሁም ተጋብዛችኋል። ካሜራ አለ። ሁላችሁም ተዘጋጅታችሁ አምሮባችሁ ትቀረጻላችሁ። ግሬስ ፋሚሊ፣ ኤሚኬ ፋሚሊ ሁላችሁ የኛ ውድ ቤተሰቦች ተጠርታችኋል። ሮያል ፋሚሊም አለ፣ ሞት ይርሳኝ ሮያል ፋሚሊ ተጠርታችኋል ሁላችሁ። እና ደስ ይላል። የእኛ ደስታ የሚያስደስታችሁ በጣም ብዙ ሰዎች አላችሁ። ለዛ ደስታ ደግሞ ነገ በቃ ሞር ደስታችን እንትን ይሆናል። ምንድን በግልጽ ጎልቶ የሚታይ ትክክለኛ ቦታውን አን ፋሚሊ ቻት ቦታውን ደግሞ ይነግራቸዋል። ትክክለኛው ቦታ የሚሆነው እንግዲህ አልጀዳፍ አልጀዳፍ ላይ ነው። አልጀዳፍ ስልክ ቁጥር እናስቀምጥላችኋለን። ማቲንም ኮንታንት ኮንታክት ማድረግ ትችላላችሁ። ማቲም ያለውን ሎኬሽን እንትንላለን ወይ ደግሞ ትክክለኛ ሎኬሽኑ እናስቀምጥላችኋለን እዚሁ ይቻላል። በእርግጥም ማቲም አሁን ላይ ላይ ይገባል ብዬ አስባለሁ። ማቲም እዚህ አንድ ላይ ይገባል፣ ማቲያውን ይገባል፣ ይነግራቸዋል። ቀደም ብላችሁ ብትመጡ አሪፍ ነው፣ ግን አራት ተኩል ላይ ነው ሚነሳ ሶስት ሰዓት ከምናምን መምጣት አለባቸው። ከሰዓት ፋሚሊዎች በኢትዮጵያ ስንት ሰዓት መሰለ? ዘጠኝ ሰዓት በኢትዮጵያ ዘጠኝ ሰዓት። እዛው ሰፈር ውስጥ የምንገናኝበት ነው ሁላችንም ማለት ነው። ፊቷን አላሳይም ብላናለች። እንዴ! እንዳደነገጡ ውበቷን አይታችሁ እንዳደነግጡ

ስለዚህ አሁን ያስፈራ ማለጋና ፊትሽ ላይ ካሜራ እንደቀለ ይላል። እንዴ! አሁን ካሁን ከፈራሽማ ፈራሽ። ከደከመሽ እንግዲህ መተኛት ነው መተኛት ነው። እኔ ቆሜም ቢሆን አድራለሁ አደር። እኔ አልችልም። እንደ ሐሳብ ግን በቃ እረፍት አደርግልሽ፣ ችግር የለውም ፈታ ማለት ትችላላችሁ። በነፃ ነው። መግቢያ ስንት ነው ለምትሉ ሰዎች እኛ መግቢያ አልጠየቅንም፣ አልተናገርንም። ከየት እንዳመጣችሁ እራሳችሁ ወቁት። ሁላችሁም ግን ተጠርታችኋል፣ መታችሁ፣ ሰርጉ ላይ ታደማችሁ። እኔ እኔ እኮ ግራም የሚገባኝ የትኛው ሰርግ ላይ ነው ተከፍሎ የሚገባው። እኔ አሁን ጥያቄ የሆነብኝ ማነው ክፈሉ ያላችሁ የትኛው ሰርግ ነው? ኢትዮጵያዊ ባህላችን አይደለም፣ ሰርግ አናስከፈልም። እንደውም እኮ ኢትዮጵያ ውስጥ ምን አለ መሰለ፣ ከበላ በኋላ እናትና አባቶቻችን ኖርማል ነው። ምን ያደግንበት እኮ ነው፣ ሰቶ ሄዳሉ። ግን እኛን አልጠየቅም። እኛ እንደዚህ አይባልም። ሲጀመር ነውር ነው። ትልልቅ ሰው ሆናችሁ እኛን ስም ለማጥፋት የሆነ በቃ እንደዚህ ወንበር ላይ ቁጭ ብላችሁ አይመጣውም። አስገቧቸው እስኪ፣ እነማን ናቸው ግን የምር አስገቧቸው። ወሬ አርጉላቸው፣ ሼር ተነገረን፣ እንደዚህ እየተባለ ነው ምንድን ነው ምናምን ስንባል ሼር አርጉላቸው እና ይግቡና እናውራቸው፣ እናውራቸው እስኪ ላኩ ገዝተህ ከፈለጋችሁ ከፈለጋችሁ እንደ። እኮ እንትንረሱ ተጠርታችኋል፣ ኦልሬዲ እናንተም ተጠርታችኋል። ያማችሁንም በመጥፎም በጥሩ ጎን ያማችሁን መታችሁ እውነቱን ማየት ትችላላችሁ። እኛ ምንም የጠየቅነው ነገር የለም። በመርከቡ ውስጥ እስከሚሞላ ድረስ ሰው እናስገባለን። ከሞላ በኋላ እኛ እኛለንም ባይዜ ማለት ነው። ፕሮግራሙ ሁሉ የያዘው ማነበር ስሙ ማቲን የያዘው የሚያስገባው ቁጥርም ቁጥሩ የሚያስገባውም እሱ ነው። እኛ ሁሉ ነገር ጨርሰናል። እንደ ደንቡ ናችሁ። ሁላችሁም በጊዜ ተገኙ አራት ሰዓት

የሆነ ሰው አገናኝቶ በስልኩ ተገናኝቶ ሲሄድ ወይፎም አረብኛ ማንበብ ጀምራለሁ። እስከ ነገር አራው ነው። አረ ሲያምር እንዴት አባት ነው። ማቲ በአንተ በኩል ይከፈትልን፣ የሰርግ ሙዚቃ እዚህ እንኳን እናንተ ጋር ክፍት ባይሆን እቤት እስከምገባ መጠበቅ አለባችሁ። ምን ቢያደርገን ጥሩ ነው? ቲቪውን ማለት ነው። አንተና ቢኒ አገናኝቶት ሄደና እስኪሞክረው ድጋሚ ሞክረው ሊሰራል ይችላል። ማቲ ስማኝማ ዲቴልኛ ቦታውን ምናምን አልነገርናቸውም ናቸው። ሲቀጥል ደግሞ እንደገና ሰዓቱን ምናምን የእኛ አቆጣጠርና የእናንተ ትንሽ ስለሚለያይ ያለውን ነገር ደግሞ ሞር በግል ትነግራቸው ደስ ይለኛል። ጋይስ እንግዲህ ሰዓቱ የሚሆነው ነገ ከአራት ሰዓት ጀምሮ ነው እስከ ዘጠኝ ሰዓት የአብሬሽ እና የሂሩት የጋብቻ ስነስርዓት ላይ እናንተን ስለሚወዷችሁ እነሱም ይወዷቸዋል። እናንተ ብቻ እነሱም ስለሚወዷችሁ እናንተን ጋብዟችኋል። ስለዚህ በሰዓታችሁ እንድትገኙ የት ላ ሎኬሽኑ በጣም ቀላል ነው። ዴራ ውስጥ ነው፣ ጀዳፍ አልከናን ነው። እዚህ ጋይዝ፣ ነገ ከአራት ሰዓት ጀምሮ አብሬሽና ሩት እናንተን ጋብዟችኋል። ሁላችሁም ኢትዮጵያውያንና ትውልድ ኤርትራውያን መታችሁ እዛው ከነሱ ጋር ይሄንን ፕሮግራም እንድትጋበዙ ተጋብዛችኋል። ኑ እዛ እንገናኝ። የምን በቃ ከነሱ ጋር ደስታ እናሳልፍ ጋይዝ፣ ሁላችሁ መምጣት ትችላላችሁ። እስከ መቶ ሀምሳ ሰው ስለሚችል መቶ ሀምሳ ሰው መምጣት ይችላል። ይሄና ላይ የተጋበዛችሁ ሰምታችኋል። ሎኬሽን ደግሞ ቀላል ነው፣ ዴራ ነው ሁል ጊዜ የማዘጋጅበት ጀዳፍ ከናን። ከፈለጋችሁ ለነሱ ስልክ ቁጥር ስጡ፣ በውስጥ ማለት ነው። ከዛ ወሳፕ ላይ ሀድ እናደርጋችኋለን፣ ሎኬሽን ይላክላችኋል ማለት ነው። ከዛ በቀላሉ ትመጣላችሁ። ከዛም ባለፈ ደግሞ ለመግቢያ ምናምን ብለን እንትን ያልነው ነገር የለም። ሁላችሁም ተጋብዛችኋል እንዳጠቃላይ። እሺ ንገርልኝ ምን ያው ሰምታችኋል። እንግዲህ ያው እናንተ እነሱ እናንተ ብቻ አይደለም ምትወዷቸው፣ እነሱም ይወዷቸዋል ስለዚህ ኑ ተጋበዙልን ነው። ከኢትዮጵያ ድረስ መጥተው እናንተ እንድትጋበዙ ያደረጉት ነገር ነው። ስለዚህ ሁላችሁም በማቲ ቦት አይቀርም። ነገ ከአራት ሰዓት ጀምሮ እስከ ዘጠኝ ሰዓት ፈታ ነው። ምን ነው ለአምስት ሰዓት ያልነው መርከቡን የተገራኙት ነናንተ ብለው ሰምታችኋል ሁላ። እና ሌላው ደግሞ ማቲ፣ እኔ አንድ ሁለት ሰው የሚያክል ሰው አንድ ቦታ የአንድ ሰው ቦታ ያዝልኝ እሺ። በዚህ አጋጣሚ ሁላችሁም ከልብ እናመሰግናለን። ማትዬ፣ ይህንን ነገር ቀለላ አድርገን ማየት የለብንም። በጣም ብዙ ወጪ የወጣለት ነገር ነው። ይህንን ነገር ደግሞ ከኛ ጋር ሆነ አብረህን እንደ ጓደኛ እንደ ወንድም እንደዚህ እንደዚህ ብታደርጉ እንደዚህ ብለህ መክረህን ከኛ ጋር ይህንን ነገር ስላደረግልን ቢግ ሪስፔክት። ብሮ ልቤ ማይ ፕሌዥር ብራዘር ማይ ፕሌዥር ቅድም አረብኛውን በደንብ አንበበዋል እንግዲህ ያው ሌላው ግን የምር እግዚአብሔርን ቀልዴ አይደለም የትኛውም ኢትዮጵያውያን እንደዚህ አይነት ፕሮግራም ልደት ሊሆን ይችላል ሰርግ ሊሆን ይችላል የተለያየ ኢንቨንቶችን ማዘጋጀት ከፈለጋችሁ የምሬ ነው ልክ እንደራሱ ፕሮግራም አድርጎ እኛንም ልክ እንዳስተናገረ እናንተንም ያስተናግዳል ደውሉለት በእኛ ስላየ ነው ማለት ነው። እግዚአብሔር ነው ብላችሁ እዚህ መተን ቬሮ እንኳን ተቸግረን፣ በቃ ምን ልበላችሁ ያሌልንበት ቦታ የለም። እና እሱ ጋር ደውለን ነው ማግኘት የቻልነው እና የትኛውንም ነገር በእሱ በኩል ማግኘት ትችላላችሁ። ማትዬ እንወዳለን እናመሰግናለንዩ። የት ሄዱ እነ ዳኒ ምናምን እነ ፅጌ የት ሄዱ ሜሪ? እራት ሊበሉ እራት ሊበሉ ወጥተው ነው፣ ይመጣሉ። አሁን ነው እኛ የገባ ነው። አሁን ያው እኛ ላይ ስላለብን ቀድመን ገብተን ነው እነሱ። ያው ምንም ችግር የለም ያው፣ ነገ የናንተም የእነሱም አድናቂዎች፣ በዚህ አጋጣሚ ትውልደ ኢትዮጵያና ትውልድ ኤርትራውያን ተጋብዛችኋል። እነሱ ብቻ አይደለም የሚወዷቸው እናንተም እንደምትወዷቸው እያሳያችኋቸው ስለሆነ ኑ ተጋበዙልን ተብሏቸዋል። ሰርጋቸው ላይ መታደምም ግድ ይለናል።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

እናንተ ብቻ ነው እናንተ ነው እንጂ መርከቡ ላይ ማለት ነው። ኮብልስቶን ሰርተን ድንኳን ጥለን አረ የማይበለቅ ነገር የለም። ሁሉም ነገር አለ። ኦ ነገማ እንደ ቀናችሁ እኮ ነው። የእናንተ እንጃ እንቅልፍ እራሱ የሚወስዳችሁ አይመስለኝም። በዛሬ ቀይተኛል። በዛሬ ቀይተኛል። አራት ሰዓት የሚጀምረው መርከብ ላይ ጋስ ማናችሁ በእናታችሁ እኛ ያው እኔ ካለኝ ኤክስፒሪንስ ንገራችሁ፣ ብዙዎቻችሁ የምታረፍሉት ነገር አለ። አራት ሰዓት ፒኤምሲ ልዛ እንገናኝ፣ ችግር የለውም ኖ መኒ ምንም ችግር የለውም። ኑ ተጋበዙ፣ ጠብላችኋል። ኖ መኒ ምንም ችግር የለውም። ኑ እኛ ፍቅር እያሳየ ናችሁ ነው፣ ኑና አብረን እናሳየት ጊዜያችን እየተባሉ አ ጊዜ ኖ መኒ ኖ መኒ በለሽ መጽፍ ሌላ ነገር እንድንል አንልም። ነይ ተጋበዢ አንቺ ወሬ አታውሪ፣ ማቲ ንገርልን። ኧረ በእግዚአብሔር፣ ኧረ በእግዚአብሔር ንገርልን። ወሬ አታውሪ ነው። እኛ እንዲህ እንዲህ የምንለው ነገር ሲያዩ መታችሁ ከእኛ ጋር ደስታችሁ እንድታሳልፉልን ነው የምንፈልገው። ኑ ኢንጆይ፣ ኑ ኢንጆይ። እስኪ ክፈተ ወለቤ፣ ወለቤ፣ ነገ አይቀርም። አዎ፣ የሳይ የሳይ ብሮ፣ ይቻላል፣ ይቻላል፣ ይመጣል። አልነጋም። እስከሚነጋረስ ላይቡን እንዲሁ ነው። ምን ተውላችሁ እንደዚሁ ማለት ነው። ደስ ያለው ሰው እነዳኒም ገና ይመጣሉ። ደስ ያለው ሰው እዚህ ጋር የመጣ የመጨፈር ይችላል፣ ፈታ ይላል እና ይሳቁናም ተሰብስበው መምጣታቸው አይቀርም። እራት ሊበሉ ወተው ነው እንግዲህ ለእነሱ ደግሞ ተራውን እንለቅላቸዋለን። ብቻ አዳር ሙሉ ላይ ላይ ነው የምንሆነው ሰው በፊልተር የለውም። ይሄ ነገር እንዳይጠፋ በረኑ እያምነውና ለሚጾም ሰው የተለየ ምግብ፣ ለማይጾም ሰው ደግሞ የተለየ ምግብ አዘጋጅ ተመልሽ። ምንም ነገር አታስብም። እና ደግሞ ዋናው ሰርጋችን ደግሞ እንግዲህ ፋሚሊ ጋር ስለሆነ ከጾም በኋላ ይሆናል ማለት ነው። ለዚኛው ፕሮግራም ግን ምርጥ የመክሰስ ነው፣ ያው የራት ግብዣ ይኖራል። ግን ደግሞ ለጾመኛ ለብቻ፣ ለማይጾም ሰው ደግሞ ለብቻ የተለያየ ምግብ አዘጋጅተናል። እንዳታስቡላችሁ ፈልግ አንዳንድ ሰዎች ግን ማለት ነው በጣም ነው እንዴ፣ ተናደናችሁት ቢያንስ ሰርጉ የኛ፣ ፕሮግራሙ የኛ፣ ምንደግሰው እኛ፣ ምንበላው እኛ፣ ምንጋባው እኛ፣ ምን አገባችሁ? ከአንዳንድ ሰዎች ግን ልላችሁ ነበር።